በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 25 ቀን የሚከበሩ አመታዊ የቅዱሳን በዓላት። እንኳን ከዘመነ ጸደይ ወደ ዘመነ ክረምት መሸጋገሪያ ለሆነችው እለትና ለቅዱሳኑ አመታዊ ክብረ በዓል በሰላም አደረሳችሁ። ሰኔ 25 ቀን ስንዱ መቤት ቤተ ክርስቲያን ወይም ሀገራችን ሁሉ ነገሯ በስርዓት ነውና አመቱን በዘመናት ከፍላ ትጠቀማለች። እሊህም ዘመናት መጸው ወይም ጽጌ የአበባ ወቅት፣ ሀጋይ ወይም ደግሞ በጋ ፀሐይ የሚበረታበት፣ ጸደይ ወይም በልግ እና ክረምት ናቸው። ዘመናቱ ወቅቶችን ከመለየትና ማሳወቅ ባሻገር የእኛን ህይወትም ለእኛ ህይወትም ምሳሌዎች ናቸውና ልብ ልንላቸው ይገባል። በተለይ ጌታችን ኢየሱስ ክርስቶስ ስለ ስም አጠራሩ ጌትነት ይሁንና ሽሽታችሁ ወይም ስደታችሁ በክረምትና በሰንበት እንዳይሆን ጸልዩ ብሎናልና በቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 20 ልንጸልይ ይገባል። በዘመነ ክረምት ቅጠል እንጂ ፍሬ የለበትምና፣ እኛም ደሞ ፍሬ ምግባር ሳናፈራ ሞት እንዳይመጣብን። አንድም ክረምት የዝናብና የጭቃ ጊዜ በመሆኑ እንኳንስ ለስደት ለኑሮም አይመችምና እንደ ሊቃውንት እንዲህ ብለን እንጸልይ። በዝንቱ ክረምት በመዋእሊነ እንበለ ፍሬ በቈጽል እንበለ ፍሬ እንዘ በቈጽል ሃሎነ ናስተበቋከ እግዚኦ ይኩን ጉያነ ፍቹም፣ ክረምትን በተባለ በእኛ ዕድሜ ፍሬ ሳናፈራ በቅጠል ያለ መልካም ሥራ ሳለን አቤቱ ጌታ ሆይ ስደትን አታምጣብን ብለን እንጠይቅ። ቸሩ አምላካችን ከዘመነ መጸው በሰላም ያደረሰ ያድርሰን። ተረፈ ዘመኑም የንስሐ የፍሬ የበረከት ያድግልን። በዚህች ዕለትም ቅዱሳንን እናከብራለን። ቅዱስ ሐዋርያው ይሁዳ ይታሰባል። በዘመነ ሐዋርያት ይሁዳ ተብለው ይጠሩ ከነበሩት አንዱ የሆነው ቅዱሱ የአረጋዊ ቅዱስ ዮሴፍ ልጅ ሲሆን እናቱ ማርያም ትባል ነበር እናቱ ስንብ ስትሞት ተጎድቶ የነበረ ቢሆንም ገና በልጅነቱ ድንግል ማርያም አግኝታው በፍጹም ጸጋ አሳድገዋለች። አስተዳደጉን ከጌታችን ጋር በአንድ ቤት ነበር። ጌታችን እርሱንና ወንድሞችን ያዕቆብንና ስምዖንን ከሰብዓ ሁለቱ አርድእት ቆጥሯቸዋል። ቅዱስ ይሁዳ ወንጌል ላይ ከታ ከጌታችን ጋር መነጋገሩ መነጋገሩን ዮሐንስ ወንጌላዊ መዝግቦልናል በምዕራፍ አስራ አራት በቁጥር ሃያ ሁለት በቅዱስ ዮሐንስ ወንጌል። ቅዱስ ይሁዳ ከጌታችን እግር ሶስት ዓመት ተምሮ መንፈስ ቅዱስንም ተቀብሎ ብዙ አህጉራትን ዙሯል። አይሁድንም አረማውያንም ወደ ክርስቶስ ይመልስ ዘንድ ብዙ ድካምና ስቃይም በአኮቴት በምስካና ተቀብሏል። አንዲት አጭር ባለ አንድ ምዕራፍ መልእክትን ጽፏል። አጭር ትምሰል እንጂ ምስጢሯ እጅግ የሰፋ ነው። ቅዱስ ይሁዳን በዚህ አረማውያን ገደሉት። በሐዋርያነቱ ላይ የሰማዕትነቱንም ካባ ደርቧል። በዚህ ዕለት የቅዱስ ይሁዳን መልእክት ልናነብና በረከት ልናገኝ ይገባል። ከቅዱስ ሐዋርያው ይሁዳ ረድኤት በረከት ይክፈለን። በዚህ ዕለት ቅዱሳን ጲላጦስና አብሮ ቅላ ይታሰባሉ። እንደምታውቁት ጲላጦስ ክርስቶስን ያሰቀለ ወይም በሱ ዘመን የነበረ ነው። አብሮ ቅላም ባለቤቱ ናት። ብዙዎቻችን መስፍኑን ጲላጦስ መጽሐፍ ቅዱስ ውስጥ ጌታችን እንዳሰቀለ ከአይሁድ ጋር ሲከራከር እናየዋለን። ጌታችንን እንዳይሰቀል ከአይሁድ ጋር ሲከራከር እናውቀዋለን። የጌታችን ሞቱ በፈቃዱ ነበረና አይሁድ እምቢ ሲሉት የክርስቶስን ንጽህና መስክሮ እጁን ታጥቦ ሰጥቷቸዋል። የጲላጦስ ታሪክ ግን እዚህ ላይ አያበቃም። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ትንሣኤውን በራእይ ገልጦለት አይሁድን ተከራክሯቸዋል። ውሸታም ወታደሮችንም ቀጥቷቸዋል። ክርስቶስ በተነሳ ሰዓት እነዛ ወታደሮች ምን ብለው ነበር? ሌሊት ላይ መጥተው ደቀ መዛሙርቱ ሰረቁን፣ እኛ ሳናያቸው ብለው ብለው መስክረዋል። አይሁድ በመገንዘብ በመገዛ ስለዚህ እነዛን ወታደሮችም ቅዱስ ጲላጦስ አባታችን ቀጥቷቸዋል ማለት ነው። በመጨረሻ ግን በሮም ቄሳር ተጠርቶ ከእስራኤል እስከ ሮም ድረስ ሰብኮ በሮም አደባባይ አንገቱን ተሰይፏል። ማን? ቅዱስ ጲላጦስ። ቅድስት እናታችን አብሮ ቅላሚ ጲላጦስ ሚስት ስትሆን ቁጥሯ ከሰላሳ ስድስቱ ቅዱሳት አንስት ነው። ጌታችን ተከትላ ቤቷን ለሐዋርያት አሰረከባ ቤተ ክርስቲያንም በዘመኑ አገልግላ አርፋለች። ዛሬም ሁለቱ ቅዱሳት ይታሰባሉ። ጌታችን ከሐዋርያው ይሁዳ ከጲላጦስና ከእናታችን ቅድስት አብሮቅላ ጸጋ በረቀት ያድለን። በዚህ ዕለት ቅዱስ ይሁዳ ሐዋርያ ከሰባ ሁለቱ አርድእት አንዱ፣ ሰማይቱ ቅዱስ ጲላጦስ መስፍን፣ ቅድስት ታብሮቅላ የቅዱስ ጲላጦስ ባለቤት፣ አባ ጴጥሮስ ሊቀ ጳጳሳት፣ የጸደይ መውጫ የክረምት መግቢያ ይታሰባል። የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረትና ሰላም ፍቅር ይብዛላችሁ። ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቸ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የቅዱስ ይሁዳ መልእክት ከምዕራፍ አንድ ከቁጥር አንድ ገባሬ ሰማያት ወምድር ወክሉ ዘውስቴታ በሰዱ ስለ ዘነልከ መዋደታ ኢየሱስ ክርስቶስ ዘተሰቅለ በጎልጎታ ዘሰራይከ ህገ በላይከ ጽላተ በላይከ ጽላተ

ጴጥሮስ ወጳውሎስ ሐዋርያት ክውራን ክቡራን አብ ቅላ ሮቅላ ብፂት ወጲላጦስ መስፍን ወይሁዳ ወልዱ ዮሴፍ ምእመን ሊቃጳሳት ጴጥሮስ በእስክንድርያ መካን ባርኩ ክረምታ ለዛቲ መካን በሰማኣ ወልዱ መንፈስ ቅዱስ አህዱ አምላክ አሚን። ሰኔ ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ እያሱ ነብዮ መስፍን ቅዱስ የተወለደው በምድረ ግብፅ በባርነት ከነበሩ እስራኤላውያን ሲሆን የቀደመ ስሙ አውሴ ይባላል። ዘመኑ እግዚአብሔር ሕዝቡን ከ215 ዓመታት ባርነት ዓመታት ባርነት ሊያወጣ የተቃረበበት ነውና ሊቀ ነቢያት ሙሴ ከምድያም ሲመለስ ከመረጣቸው ተከታዮቹ ዋነኛው እሱ ነበር እያሱ ነበር። እስራኤል ከባርነት ሲወጡ ሙሴ 80 ዓመቱ እያሱ ደግሞ 40 ዓመቱ ነበር። ህዝቡ አንተና ህዝቡ አንገተ ደንዳና ነበርና ለአርባ ቀን የታሰበላቸው መንገድ አርባ ዓመት እንዲሆን አደረጉት። በዚህም ጊዜ እያሱ ከመምህሩ ከሙሴና ከህዝቡ አልተለየም። አውሴን እያሱ ብሎ ስም የቀየረለት ሙሴ ሲሆን ይኸውም በፈቃድ እግዚአብሔር ነው። እያሱ ማለት መድኃኒት ማለት ነው። ለዚህም ምክንያቶች አሉት። ለጊዜው አማሊቃውያንን ድል ነሱ፣ ህዝቡን አድኗል፣ ምድረርስትንም አውርሷል ለፍጻሜው ግን ለጌታችን ኢየሱስ ክርስቶስ ምሳሌ ጥላ እንዲሆን ነው። ቅዱስ እያሱ በበረሃ ለአርባ ዘመናት እግዚአብሔርን አመልኮታል። ሊቀ ነቢያትን ታዞታል፣ አገልግሎታል። እስራኤልንም የጦር አለቃ ሆኖ ካይዛ ብጃ ድኗቸዋል። በዚህም በእግዚአብሔርና በህዝቡ ዘንድ ሞገስን አግኝተዋል። ቅዱስ ሙሴ ደብረ ናበው ላይ ባረፈ ጊዜ ህዝቡን ከአይናቱን ታቦተ ጽዮኑን ተረከበ። ይህን ጊዜ እድሜው ሰማኒያ እየሆነ ነበር። እግዚአብሔርም እያሱን ካንተ ጋር ነኝ ብሎ በህዝቡ ላይ ነቢይና መጽን አስተዳዳሪ እንዲሆን ሾመው። ቅዱስም ሰላዮች ልኮ አስገምግሞ ባህረ ዮርዳኖስን ከፍሎ ህዝቡን አሻግሮ የኢያሪኮን ቅጥር ሰባት ጊዜ ዙሮ በኃይለ እግዚአብሔር አፍርሶ የኢያሪኮን ነገሥታት አጥፍቶ ለህዝቡ ምድረ ርስትን አወረሰ። የገባኦን ሰዎች አድነን ብለው በላኩበት ጊዜ ነገሥት አሞሬዎንን የወጋ ዘንድ እያሱ ወጣ እነዚያን ግርማን ነገሥታት በፈጣሪው ኃይል በጦርና በተአምራት ድል ነስቶ የእግዚአብሔር ስሙ ከፍ ከፍ አለ። በዚህች ዕለት ለአስራ ሁለቱ ነገድ እስራኤል ርስትን ሲያካፍል ፀሐይ በገባኦን፣ ጨረቃ ደግሞ በቆላተ ኤሊዮን ወይም በኤሊዮን ሸለቆ አቆመ። ሰባታይ ጉራተ ምስካይ የመማፀኛ ከተሞችን ለየ። ነቢይና መስፍን ሆኖ ህዝቡን ለአርባ ዓመታት አገለገለ። በመጨረሻም ለህዝቡ እንዲህ አላቸው፣ እኔና ቤት የእግዚአብሔርን እናመልካለን፣ እናንተስ አላቸው። እነርሱም እኛ እንዳንተነን አሉት። ለዚህም ምልክት ይሆን ዘንድ ሶስት ገጽ ያላት ሐውልት በመካከላቸው አቆመ። ይህችው ሐውልት የቅድስት ድንግል ማርያም ምሳሌ ናት። ሐውልቷ ሶስት ገጽ እንዳላት እመቤታችንም በሶስት ወገን ማለትም በነፍስ፣ በስጋ፣ በልቡና ድንግል ናት። አንድም በሶስት ወገን ከሐልዮ፣ ከነቢብ፣ ከገቢር ኃጢአት ንጽሕት ናትና ስለዚህ በእመቤታችን ተመሰለች። ቀባህር ያቆስም በቅዳሴው ላይ ሐውልተ ስምዕ ዘኢያሱ የኢያሱ የምስክር ሐውልት አንቺ ነች ሲልም ቤታችን አመስግነዋታል። ታላቁ ነቢ ኢያሱ ግን ከግብፅ በወጡ በሰማኒ ዓመት በተወለደ በአንድ መቶ ሀያ ዓመቱ ጥሬው መጽሐፍ ቅዱስ በአንድ መቶ አስር ዓመቱ ይሏል በወገኖችም መካከል አርፎ በያይቆ መቃብር ተቀበረ። እስራኤልም ለሰላሳ ቀናት አለቀሱለት። በወዳጁ በኢያሱ ጃሄዛብን ቅጥር ያፈረሰ እግዚአብሔር የእኛንም የኃጢአታችን ግንብ በወዳጆቹ ምልጃ ያፈርስልን፣ ከቅዱሱ ነቢይ በረከትን ያሳድፈን። በዚህ ዕለት ቅዱስ ገብርኤል ሊቀ መላእክት ቅዳሴ ቤቱም ይታሰባል። አሁንም እግዚአብሔርን ፍሩ፣ በእውነተኛም ልብ አምልኩት። እግዚአብሔርን ማምለክ ክፋትን መስሎ ቢታያችሁ፣ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ትንቢተ ኢያሱ